ወንድሞቼና እህቶቼ እንደምንዋላችኋል ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ብዙ ይብዛላችሁ። ዛሬ ሕያው ብርሃን ክፍል አስራ ዘጠኝን በዚህ በአደባባይ ስናስተምር እጅግ ደስ ይለኛል። ብርሃን በመስቀሉ ደም ተገኝቷል። ሰው ሁሉ በጨለማ ነበረ። መስቀል ላይ ኢየሱስ ነፍሱ ሲሰጥ ብርሃን መጣ። በአዳም ምክንያት ጨለማ በክርስቶስ ምክንያት ብርሃን ሆኖ ሜዋንደታለ ሜ እንዲህ የሚለውን መዝሙር ይዘንላቸዋል። ዛሬ እጅግ የምንወዳምና ከብራት ዘማሪት ምህረት ይጠፋ ትለናለች። የሚያስገርም መዝሙር ነው የያዘችልን የእነ አብርሃም ጉዞ ወደ ከናን ህልማቸው ግሞቸው እርሷን ወረስን ትለናለች። ኧረ እንዴት እንደምዘምረው ያለሙትን ያዩትን እንደወረሱ ቢመሽም እንደ ነጋ በደንብ የሚያሳይ፣ ያሁሉ አዘን ለሳቅ እንደሆነ የሚያሳይ ግሩም መዝሙር ይዤላቸዋለሁ። ወንድሞቼ፣ እናቶቼ በቅርቡ ለመጠመጥ ተዘጋጁ። ለአመታት እዚህ ጋ ቆሜ ሳሰምራችሁ በቆሎ እንኳን ተዘርቶ ይበቅላል። የእግዚአብሔርን ቃል ዘርቼባቸዋለሁ በደስታ ለናፍቆት እየጠበቃችሁ ተጠቅማችኋል። አሁን ግን ትጠመቃላችሁ። ክብር ለኢየሱስ ይሁን። እሺ ንስማት ምህረት ይተፋ ምስጋና ይብዛ ይብዛ ትለናለች። ከሷ ጋር ጌታን እናከብራለን።